ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ እያላችሁ የመጣሁት ቪዲዮ የልጅ አሁን ገንፎ ሊሰራ ነው ማለት ነው። ገንፎ የህፃን ልጅ እንዴት ይዘጋጃል የሚለውን ለማሳየት ያክል ነው። እዚህ ጋር ድስት አለችኝ ማለት ነው። የሷ የራሷ ድስት ነች። የሚያስፈልጉን ነገሮች ገንፎ ዱቄት ያስፈልገናል ማለት ነው እዚህ ጋር የገንፎ ዱቄት አለኝ እዚች ጋር ድስት አለችኝ። ከዛ የሚያስፈልግ ሌላ ውሃ ነው ማለት ነው። ከዛ እንግዲህ ውሃ እዚች ጋር አለችን። እዚህ ጋር ድስት እንዳልኳችሁ አለ። የሚፈጀውን ያክል መጥነን፣ ድስቱ ታጥቧል በደንብ መጥነን ውሃ እናደርጋለን፣ ወይም ደግሞ በትንሹ እናደርግና ከዛ እዚህ ጋር የእንጨት ማንኪያ አለኝ በብረት ማንኪያ ማንጓጓዝ ስለሚያስጠላ ማለት ነው። እዚህ ጋር ዱቄት አለኝ ዱቄቱ ስድስት ወይም ሰባት አይነት እህል የተዘጋጀ ነው ማለት ነው። እዚህ ጋር እንግዲህ ትንሽ ስለሆነ የምሰራው ሁለት ማንኪያ አደረኩኝ ማለት ነው። በዚህ በብረት ማንኪያ ሁለት ማንኪያ ዱቄት ሁለት ማንኪያ ዱቄት ካደረኩ በኋላ በትንሽ ውሃ እንዳልኳችሁ እናማማዋለን ወይም ደግሞ እንበጠብጠዋለን ማለት ነው። ምናልባት የፍላ ውሃ ካላችሁ እንደዚህ ከአሟሟችሁት በኋላ የፈለ ውሃ መጨመር ስለሚቻል በትንሽ ዱቄት ውሃ መመጥበጥ ይቻላል ማለት ነው። ከዛ በደምብ ከመጠበጣችሁ በኋላ ይህ የራሴ የግል ያሰራር ነው። ከመጠበጥን በኋላ እንደዚህ የፈለ ውሃ ካላችሁ የፈለ ውሃ መጨመር ካለ፣ በዛ ደግሞ በቀዝቃዛ ውሃ መጨመር ይቻላል ማለት ነው። ይህ የፈለ ውሃ ስላለኝ የፈለ ውሃ ነው ምጨምር ማለት ነው። አንደኛ ጊዜያችን ይቆጥብልናል። የፈላሃ ሲኖር ሰሎ እንዲፈላ ያደርጋል ማለት ነው። እንደዚህ ካደረገን በኋላ እዚህ ጋር ይጣዳል ማለት ነው። እንዲታያችሁ እዚህ ጋር ጣድን። ያው ፓወር ሊያዘገያችሁ ይችላል ቢሆንም እንግዲህ ባለው እንደዚህ አድርገን እንሰራለን ማለት ነው። እስኪን ተከተል ድረስ እንጠብቃለን። ዱቄቱ ምን ምን እንደሆነ ልንገራችሁ በዚሁ አጋጣሚ፣ የጤፍ ዱቄት አለው፣ በቆሎ የተወሰነ፣ ስንዴም የተወሰነ፣ አጃ አለው፣ እንግዶ አለው የባቄላ ክክ አለው ማለት ነው። የህፃናት ባቄላ ክክ ያስፈልጋል ስለሚባል ባቄላ ክክ አለው። ሌላ ደግሞ በቃ ብዙ ነገር ነው ያለው፣ በቃ የእህል አይነቶች ማለት ነው። የህፃናት የሚመቹ የእህል አይነቶች በሙሉ አሉበት ማለት ነው። ይህንን አድርጎ በአንድ ላይ አስፈጭቶ መስጠት ለህፃናት ጥሩ እንደሆነ ስለተነገረኝ በዚህ መልኩ ነው የማዘጋጀው ማለት ነው። እንግዲህ ገንፋችን እየበሰለ ነው ማለት ነው። እየተንተከተከች ነው ያለችው። ቢያንስ ለአስር ደቂቃ ያህል ማንተክተክ ግድ ነው ይሆናል አይደል? ይሁን ሊጥሊጥ እንዳይል በደንብ ቢንተከተክ፣ እነሱም አያቀራቸውም። ሲጀመር ደግሞ መብሰልም አለበት። ካልበሰለ የሆነ ያስጠላቸው ሲጀምር አይበሉትም። ሽታውም ያስጠላል። በደንብ ከበሰለ ግን ፍላጎታቸው ሁሉ ይጨምራል ማለት ነው። በደንብ ካበሰልን በኋላ መጨረሻ ላይ የምጨምረው ጨው ወይም አይወድን ነው ማለት ነው። ያው የህፃን ልጅ ስለሆነ በትንሹ ነው የምጨምረው። ይሄን ያህል ብዛት ምናምን አያስፈልግም። አይወድን ጨመር፣ እዛ በደንብ ማሸት ነው። አሁን እኔ ይሄ የህፃን ስለሆነና በትንሿ ስለሆነ ሰው እንጂ ለትልቅ ሰው ሲዘጋጅ ደግሞ ያው ብዙዎች እንደምታውቁት በፈላው ኋላ ነው ዱቄት የሚጨምረው ማለት ነው። ከዛ በደንብ ወጥቶ ድስቱ ወጥቶ ስለሚታሽ ይሄን ግን ትንሽዬ ስለሆነች እንዳለ ባለችበት ነው የምትበስል ማለት ነው። ማውጣት ማሸት አያስፈልጋትም እንዳለ እዚሁ ባለችበት እናሻታለን ማለት ነው። ገንፏችን ደርሳለች ማለት ነው። አሁን ስለበሰለች እዚህ ጋር መመገቢያ ሳህኗ አለች ማለት ነው። በች ማንኪያ ያው ህጻናት ማንኪያ አነስ ያለው ይመከራል። ግን ያው ይቻት ያለችኝ ለጊዜው በዚች አደርጋትና ተቀዘቅዛለች ማለት ነው። ከቀዘቀዘች በኋላ ወደ ምግብ ማብላት እንሄዳለን ማለት ነው። እንደምታዩት ድስት ላይ ራሱ አይዘውም፣ ከመሰለ ድስቱ ራሱ አይዘውም። ታዊት ፋይናሉ ይሄን ይመስላል ማለት ነው። የልጀ ገንፎ በዚህ መልኩ ሰራ። አሁን ስትቀዘቅዝ አበላታለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ላይክ አድርጉልኝ፣ ሸር አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።